የፕላን እና ልማት ሚኒስትሯ የዓለም ባንክን የድህነት ምጣኔ ስሌት ተጨባጭ ሁኔታ ያላማከለ በማለት ተችው። የፕላንና ልማት ሚኒስትሯ ዶክተር ፍጹም አስፋ በአውሮፓውያን 2025 በኢትዮጵያ የድህነት ምጣኔ ወደ 43 በመቶ ከፍ እንደሚል የሚገልጽ ሪፖርት ያወጣው የዓለም ባንክ የሚጠቀመው የድህነት ስሌት አሰራር ተጨባጭ ሁኔታን ያላማከለ እንደሆነ ተናገሩ። የዓለም አቀፍ የፋይናንስ ተቋም ስሌት እንደ የትምህርት ቤት ምገባ ያሉ የመንግስት ተግባራትን ከግምት ያላስገባ እንደሆነ የጠቀሱት ሚኒስትሯ የድህነት ቁጥርን በተመለከተ ተቀባይነት ያለው የመንግስት ኦፊሻል መረጃ መሆኑን ገልጿል። የፕላንና ልማት ሚኒስትር ዶክተር ፍጹም ይህንን ትችት ያሰሙት የ2018 በጀት አመት የመቶ ቀናት ማይክሮ ኢኮኖሚ አፈጻጸም ሪፖርት ባቀረቡበት የሚኒስትሮች ምክር ቤት ግምገማ ላይ ነው። ዶክተር ፍጹም አብዛኞቹ የሀገሪቱ የኢኮኖሚ ዘርፎች በመጀመሪያ ሩብ ዓመት ያስመዘገቡት አፈጻጸም ካለፈው አመት ተመሳሳይ ጊዜ ሲነጻጸር ከፍ ያለ እንደሆነ ጥቅምት 12፣ 2018 ዓ.ም በተደረገው ግምገማ ላይ ገልጿል። 2.5 ቢሊዮን ዶላር የተገኘበት የወጪ ንግድ አፈጻጸም ካለፈው አመት ተመሳሳይ ጊዜ አንጻር በ65 በመቶ የበለጠ መሆኑን አስረድቷል። ለውጭ ገበያ ከቀረቡት ወርቅ፣ ቡና፣ ኤሌክትሪክና የቁም እንስሳት የተገኘው ገብም ከታቀደው በላይ መሆኑን ተናግሯል። አካታች የሆነ የጋራ ብልጽግና ከማሳካት አካባቢ እየተሰሩ ያሉ ስራዎች ውጤት እያመጡ መሆኑን የጠቀሱት ሚኒስትሯ አፍሪካ የብልጽግና ተመሳሌት ለመሆን በአስር አመት እቅዳችን ላይ ያስቀመጥ ነው ግብ ከማሳካት አካባቢ ጉዟችን የተሳካ እንደሆነ ማየት ይቻላል ብለዋል። ለዚህ በማሳየነት የጠቀሱት የዓለም ባንክ የድህነት ወለል ለማስላት የሚጠቀም የሚሰማምበት በቀን 3 ዶላር ገቢ አሰራር ነው። ለምሳሌ የድህነት ወለል የምንለው ቁጥር 3 ዶላር በቀን የሚል ነው። በቅርብ የዓለም ባንክ አሻሽሎ እየተጠቀመ የተጠቀመ ያለው በቀን 450 ብር ማለት ነው። ይህ ማለት በቀን 450 ብር የማያገኝ ሰው ድሃ ነው ብሎ ይቆጥራል ማለት ነው። ስለ አሰራሩ አለበት ያሉትን ጉድለት አንስተዋል። የዓለም ባንክ ከሁለት ሳምንት ገደማ በፊት ባወጣ የኢትዮጵያ የድህነትና ፍትሃዊነት መግለጫ ላይ የድህነት ምጣኔን ለመለካት የተጠቀመው ይህንን መለኪያ ነበር። የተቋሙ መግለጫ የኢትዮጵያ መንግስት ድህነት ለመቀነስ ለሁለት አስርት አመታት ያከናወናቸው ተግባራት ያስገኙት ውጤት ወደ ኋላ መመለሱን የሚያመለክት ነው። ከድህነት ወለል በታች የሚገኙ ኢትዮጵያውያን ቁጥር በአውሮፓውያን 2016 ከነበረበት 33 በመቶ በ2019 ወደ 39 በመቶ ከፍ ማለቱን የተቋሙ መግለጫ ያስረዳል። ሊጠናቀቅ ሁለት ወራት በቀሩት የአውሮፓውያን 2025 ደግሞ ይህ ቁጥር ወደ 43 በመቶ ከፍ ይላል ተብሎ እንደ እንደሚጠበቅ አስፍሯል። የኢትዮጵያ በድህነት ቅነሳ ያስመዘገበችው ውጤት ወደ ኋላ ለመመለሱ በምክንያትነት ከተጠቀሱ ጉዳዮች መካከል ኮቪድ-19 ወረርሽኝ፣ የትግራይ ጦርነትና የከፋ ድርቅ ይገኙበታል። የጠቅላላ ሀገራዊ ምርት እድገት መቀዛቀዝና የዋጋ ግሽበት መጨመርም በምክንያትነት ተነስተዋል። የዋጋ ግሽበቱ በከተሞች የሚኖሩ ቤተሰቦች ላይ ከፍተኛ ተጽዕኖ ማሳደሩን የሚገልጸው የዓለም ባንክ መግለጫ በገጠር የሚገኙ ቤተሰቦችም ቢሆኑ በገበያ ተሳትፎ ውስንነት ምክንያት ከምግብ ዋጋ ዎች መጨመር ተጠቃሚ መሆን እንዳልቻሉ ያብራራል። እንደ ሀገር የምንሰራቸው በዚህ አይነት ሞዴሎች ላይ የማይታዩ ድህነት የሚቀርፉ የተለያዩ ጉዳዮች አሉ። ከትምህርት ቤት ምገባ ጀምሮ በርካታ ስራዎች አሉን ብለዋል። የዓለም ባንክ የሚከተለው ሞዴል መንግስት የሚወስዳቸው እነዚህ እርምጃዎች ከግምት አያስገባም በማለት ተችቷል። እንዲህ አይነት ተጨባጭ ሁኔታው ያላማከለም አጠቃላይ የዓለም ሀገራትን በአንድ ቅርጫት ውስጥ የሚጨፈልቅ አይነት አሰራር የሚመጡ ቁጥሮች አሉ ስልም ተደምጧል። ሀገሪቱ የግብርና ምርት ከ2010 ዓመት ጋር ሲነጻጸር በአምስት እጥፍ ወይም በ430% መጨመሩን የጠቀሱት ዶክተር ፍጹም በዚህ ደረጃ ካደገው ምርት ውስጥ 90% በላይ የሚመጣው ከአነስተኛ አርሶ አደር መሆኑን አስረድቷል።